ጥሬ ቃል ነው። የግዕዝ ቃል ሲሆን ጥሬ ቃል ነው። ትርጉሙ ደግሞ የቅዱሳንን ሕይወት ተጋድሎ፣ ትግል፣ ፈተና የሚያሳይ ነው። ትግል ወይም ፈተና የሚያሳየን ነው። ግዕዙ ተጋደለ የሚል ግዕዝ ግስ አለ። እሱ ተጋደለ የሚል የአማርኛ ግስ ይሰጣል። ተጋደለ ማለት ደግሞ መከራን ተቀበለ። መከራን የተቀበለበት ዋናው ምክንያት መከራ መቀበሉ ብቻ ሳይሆን መከራ የሚቀበልበት ዋናው ምክንያት ደግሞ ዋናው ከውስጡ ከሰውየው ውስጥ ያለ የሃይማኖቱ መነሻነት ሃይማኖቱ ነው የሚሆነውና ገድል ማለት ትርጉሙ መከራ መቀበል ስለ ክርስቶስ መከራ መቀበል የሚል ነው የሚሆነው። ገድል ከመጽሐፍቱ አንጻር ካየነው ደግሞ ገድል የሚሉት መጽሐፍት ምንድን ናቸው ብለን ስንነሳ አንደኛው እነዚህ መጽሐፍቱ ሲሆኑ አንድ ሰው ክርስቲያን በመሆኑ የሚያጋጥመው መከራ የሚይዝ ነው። ሰው በዚህ ዓለም ስንኖር በተለይ እኛ ክርስቲያኖች በኢየሱስ ክርስቶስ ክርስቲያን ተብለናል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ወደዚህ ዓለም የመጣው ሶስቱ አርእስተ ኃጣውእ ድል ለመንሳት አምስቱ ምግባራት ዓለምን ድል ለመንሳት ነው። ስለዚህ ክርስቲያን መኖር መቻል ካለበት መጀመሪያ ሶስቱ አርእስተ ኃጣውእ እንደ አምላኩ ድል ለማድረግ መታገል አለበት። አምስቱ ምግባራት ዓለምን ድል ማድረግ መቻል አለበት። እኔ ሶስቱ አርእስተ ኃጣውእ የምንላቸው ስስት ትዕቢት፣ አፍቅሮ ንዋይ ናቸው። አምስቱ ምግባራት ዓለም የምንላቸው ደግሞ ብዕል ሰፋጢት፣ ሀሊዮ መንበርት፣ ትካዘ ዓለም፣ ፍቅረ ብእሲትና ፍቅረ ውሉድ ናቸው። ስለዚህ በአጠቃላይ አንድ ክርስቲያን እነዚህን ለማቸነፍ በሚያደርገው መንፈሳዊ ህይወት ውስጥ የሚያልፈው ህይወት በተለይ ደግሞ ገድል በተጻፈላቸው ቅዱሳን ህይወት እነዚህን ነገሮች ለማቸነፍ የሚወጡት የሚወርዱት፣ የሚያደርጉት የሚያልፉበት ከልጅነት እስከ ሞት ድረስ ከልጅነት እስከ እውቀት ድረስ የሚያሳልፉት ህይወት የያዙት መጽሐፍት ናቸው፣ ገድል የምንላቸው። ሁለተኛው ገድል የምንለው ሞትን በማይፈሩ ሰዎች ዘንድ ያለች የልቦና ደም ግባት የተጻፈበት መጽሐፍ ነው። እንግዲህ ሞትን በማይፈሩ ሰዎች ዘንድ ያለች የልቦና ደም ግባት በሚመለከት የሚተነትን መጽሐፍ ነው። በአጠቃላይ በቅዱሳን ይህን ብንመለከት፣ ለምሳሌ በኦሪት ከነበሩት ቅዱሳን ውስጥ አብያ ሴሎ ፈንቶስ የተባሉ የመቃቢስ ልጆች ህይወታቸውና ገድላቸው ይኖሩበት የነበረ የአምልኮ ስርዓታቸውን ሲገልጽልን እንዲህ ይላል። አንደኛ መቃብያን መራፍ ሁለት ቁጥር 12 ላይ ዳግመኛም የመልካቸው ደምግባት ግባት እጅግ ያማረ ነበር። ነገር ግን እግዚአብሔርን ስላመለኩት ሞትንም ስላልፈሩት ከሁሉ የምትበልጥ የልቦናቸው ደም ግባት ናት ይላል። ስለዚህ አሁን ገድል ማለት መጽሐፍ ነው። ይሄ መጽሐፍ ግን ሰዎች ከአፍአዊ ውበት ስነ ላህይ ወይም ገጽታ ይልቅ የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት ውስጣዊ ውበቱ የሚገለጽበት የተጻፈበት የተገለጸበት የቅዱሳኑ የንጽህና የቅድስና መንፈሳዊ ህይወታቸውን የምንመለከትበት ውስጣዊ ማንነታቸውን የምንመለከትበት መጽሐፍ ነው። ገድል ማለት ገድል ማለት ሶስተኛው ገድል ምንድን ነው? ለሚለው ከመጽሐፍና ከህይወት አንጻር ጠቅሎ የያዘ ሰውነትን ለእግዚአብሔር መስዋዕት አድርጎ ማቅረብ ለአንድ ክርስቲያናዊ ህይወት ሰውነቱ ለእግዚአብሔር መስዋዕት አድርጎ ማቅረብ ነው። ይሄ ሰውነቱን ለእግዚአብሔር መስዋዕት አድርገው ያቀረቡ ሰዎች ደግሞ ይህ ህይወታቸው የተጻፈበት መጽሐፍ ነው ገድል። በህይወታቸው በሰዎቹ አንጻር ስንመለከተው ደግሞ ገድል ማለት እነዚያ ቅዱሳን በእግዚአብሔር እና በዓለም መካከል ሲኖሩ ራሳቸውን ለእግዚአብሔር የተቀደሰ መስዋዕት አድርገው ያቀረቡበት የህይወታቸውን ዘዬ የምናነብበት ነው። ቅዱስ ጳውሎስ በሮሜ ላይ ምዕራፍ አስራ ሁለት ቁጥር አንድ ምን ይላል? እንግዲህ ወንድሞች ሆይ ሰውነታችሁን ለእግዚአብሔር የተቀደሰ ደስ የሚያሰኝ ህያው መስዋዕት አድርጋችሁ ታቀርቡ ዘንድ። እንግዲህ መስዋዕትነት ነው ገድል፣ ባጭሩ ስትመለከተው መስዋዕትነት ነው። በስነ መለኮት ምሁራን ማርተርደም የሚሉት ይሄ የሰማዕትነት ህይወት፣ ሰማዕትነቱ ደግሞ የገድሉ ጉዳይ፣ ደም ማፍሰስ ሊሆን ይችላል፣ ደም አለማፍሰስ ሊሆን ይችላል። ደም ባለማፍሰስ የታመኑ ራሳቸውን ለእግዚአብሔር መስዋዕት አድርገው ያቀረቡ ሰዎች አሉ፣ ቅዱሳን አሉ። ለምሳሌ ቅድም ከላይ ያየናቸው ናቸው። በሁለተኛው ትርጓሜ አንጻር የልቦናቸው ደም ግባት ያማረባቸው ሰዎች። ዛሬ ዓለም የሚፈትሸው ሰውን የአፋዊ ውበት ነው ሰውን የሚለካው መስፈርቱ። እግዚአብሔር ውስጥን ነው የሚለካው እግዚአብሔር ውስጥን ነው የሚለካው እና እነኚህ ሰዎች ውስጣቸውን ለእግዚአብሔር የተቀደሰ መስዋዕት አድርገው እግዚአብሔር የሚቀበለው መስዋዕት አድርገው የሚያቀርቡበት መሆኑን ሲገልጽ ለምናለ ራሳችሁን የእግዚአብሔር ሰውነታችሁን ለእግዚአብሔር የተቀደሰ መስዋዕት አድርጋችሁ ታቀዝቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአይምሮ የሚመች አገልግሎት ነው ብሏል። አሁን በሶስተኛው ደረጃ ስንመለከተው ገድል ምንድን ነው? አንድ ክርስቲያን በህይወት ዘመኑ ሲኖር ራሱንና ቤተ ክርስቲያኑን፣ ራሱንና ማህበረሰቡን፣ ራሱንና ቤቱን የሚያገለግልበት ህይወቱ ነው። የአገልግሎት ህይወቱ ነው ገድል የምንለው ይሄ ነው ገድል። ሰዎች ገድል ሲባል ሌላ ስለሚመስላቸው ሌላ ትርጓሜ ይሰጡታል። ገድሉን ግን ቀረብ ብለህ ስትመለከተው የህይወታቸውን ነጸብራቅ ነው የምትመለከተው። አይደለም ቀርቶ ይሄን መንፈሳዊ ህይወት በስጋ እንኳ ሰዎች ጀግኖች ያሏቸውን ታሪክ ሲጽፉላቸው የሰዎቹን ማንነት ሳይሆን ያሳለፉትን ህይወት ነው የሚረዱት። እኛ ደግሞ በሃይማኖት ስንኖር የአባቶቻችን ስጋዊ ማንነታቸውን አይደለም የምንፈልገው። ስጋማ አንድ ነው። ሁሉም ሁሉም ሰው ቀድሞ የነበሩ ስጋውያን ናቸው። እኛም ስጋውያን ቀድሞም የነበሩ ሰዎች ናቸው። የእኛን አካል የሚመስል አካል ነበራቸው። እኛም የነሱን አካል የሚመስል አካል አለን። የእኛን አይምሮ የሚመስል አይምሮ ነበራቸው። እኛም የነሱ አይምሮ የሚመስል አይምሮ ነበረን። እዚህ ላይ አይደለም ልዩነቱ። ልዩነቱ የእነሱ ገድል ተብሎ የተጻፈበት መጽሐፍ የህይወታቸው መስዋዕትነት፣ የአገልግሎታቸው ጥልቀት፣ የክርስትና ሃይማኖታቸው ጽናት፣ የጾማቸው የጸሎታቸው ብርታት፣ እግዚአብሔርን ለማግኘት የነበራቸው ጉጉት፣ አገልግሎት ነው። ሶስተኛው ገድል የምንለው ይህን ነገር የያዘ ነው። በአራተኛ ደረጃ ገድል ምንድን ነው ለሚለው፣ ዓለም ከራሷ ባልሆኑ ሰዎች ላይ የምታደርሰው መከራ ነው። አጠቃላይ ክርስቲያን መከራ ነው። ክርስትና በራሱ ጊዜ መከራ ነው። ክርስቲያን ምክንያቱም ክርስቶስ ወደዚህ ዓለም ሲመጣ ገና ከእናቱም ማህፀን ጀምሮ ሳለ ከእናቱም ማህፀን ጀምሮ እስከ ዕለተ ትንሣኤ ድረስ በመከራ ነው ያሳለፈው ህይወቱ ስለዚህ ክርስቶስ ገና ከእናቱም ማህፀን ሳለ ጀምሮ እስከ ዕለተ ዓርብ ፍጻሜ ድረስ ተፈጸመናሁ ብሎ እስከ ፈጸመባት ድረስ በመከራ ነው ያሳለፈ። ክርስትና ማለት ደግሞ በክርስቶስ መሰየም ነው። በክርስቶስ መሰየም ከሆነ ዓለም የራሷ ያልሆኑትን ሰዎች መከራ ተበዛባቸዋለች። ስለዚህ የራሷ ያልሆኑት ሰዎች ላይ የበዛባቸው መከራ ተጠቅሎ የተጻፈበት መጽሐፍ ገድል ይባላል። ይህን ደግሞ በቅዱስ መጽሐፍ ዮሐንስ ወንጌል ምዕራፍ 15 ጌታችን መድኃኒታችን ኢየሱስ ክርስቶስ ገልጾታል፣ እንደዚህ ብሎ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር፣ ግን እኔ በዓለም ከዓለም መረጥኳችሁ እንጂ ከዓለም አይደላችሁም። ገድል ይሄ ነው። ዓለም ይጠላል፣ እነማንን? የክርስቶስ የሆኑት። ዓለም ይወዳል፣ እነማንን? ማንን? የክርስቶስንን የሚሉትን ግን በክርስቶስ ህይወት የማይኖሩት። የክርስቶስ የሆኑት በክርስቶስ ህይወት የሚኖሩት፣ በደሙ የተዋጁት፣ በደሙ ቤዛነት እንደተዋጁ አውቀው ደግሞ ራሳቸውን በመከራ በማሳለፍ ያቺ የመጨረሻዋን ተስፋ ለማግኘት የሚጋደሉት ህይወት ዓለም የምትጠላቸው የእነዚያ ሰዎች ህይወት የያዘው መጽሐፍ ነው። ገድል የምንለው ይሄ ከመጽሐፉ አንጻር ነው። ከእይታ ከህይወት አንጻር ስንመለከተው ደግሞ ገድል፣ አሁንም በአራተኛ ደረጃ ገድል ከህይወት አንጻር ስንመለከተው፣ ዓለም የራሷ ያልሆኑት ሰዎች ላይ ደማቸውን ለማፍሰስ ህይወታቸውን ለማሳለፍ በአጠቃላይ አስተሳሰባቸው፣ አእምሯቸው፣ አስተምሯቸው፣ ሃይማኖታቸው እንዳይስፋፋ ለመግታት ሰዎችን ታጠፋለች። እነዚህ ሰዎች ያሳለፉት ህይወት ነው በህይወትም ደረጃ፣ በመጽሐፍ ደግሞ የነዚህ ሰዎች ህይወት ተጽፎ የምናገኝበት መጽሐፍ ነው። በድምሩ ሲታይ ገድል የእግዚአብሔር የሆኑ ሰዎች ማንነት ተጽፎ የምንመለከትበት የኛ አሁን በህይወታችን ያለንበትን ደረጃ የምንመዝንበት መጽሐፍ ቅዱሳዊ ዳራ ያለው መጽሐፍ ነው። መጽሐፍ ነው ወይም ህይወት ነው በህይወትነቱ እንደ መጽሐፍ መጽሐፍ ነው። በመጽሐፍነቱ ድርሳንን ከገድል የሚለየው አንድ ነገር እንመልከት። ድርሳነ ሚካኤል ወይም ድርሳነ ገብርኤል ወይም ድርሳነ ሩፋኤል እንላለን። በገድል ደግሞ ገድለ ፍቂጦር፣ ገድለ ጊዮርጊስ፣ ገድለ ሰማዕታት እንዲህ እያልን የሰማዕታትን ዜና ህይወት የምናትትበት እናስተምራለን፣ እናገኛለን። ድርሳን ስንመለከት ከመላእክት አንጻር እስኪንመልከት፣ ከመላእክት ለምሳሌ ድርሳነ ገብርኤል ስንል፣ በድርሳነ ገብርኤል ውስጥ የምንመለከተው ሊቀ መላእክት ቅዱስ ገብርኤል ተፈጥሮ ከማይሞት ማንነት ነው። ሶስት አይነት ህይወት አለ። ነፍስ መልአካዊ ነው በተፈጥሮ ተሰጥቶ በሞት አይወሰድም። ሁለተኛው ነፍስ ሰብአዊ ነው። ነብስ ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል። ስጋ ስጋ ይበሰብሳል፣ ነብስ በማደሪያው ይኖራል፣ እለቱን ጠብቆ ይነሳል። አሁን ገድል የምንለው በተፈጥሮ ተሰጥቶ በሞት የሚወሰደው አካል ከነብስ ጋር ተዋህዶ እያለ የሰራቸው ምግባሮች፣ ነብስ በስጋ ጋር ተዋህዳ የምትሰራቸው ምግባሮች ወይም ሰብአዊ የክርስትና ህይወት ተጋድሎች የተጻፉበት ነው። ድርሳን ግን የማይሞተው አካል ቅድም የመጀመሪያው አካል ያል ነው። የማይሞተው አካል አካለ መልአክ እግዚአብሔር በሰጠው የጥበቃ ስራ፣ እግዚአብሔር ባዘዘለት ስራ በኩል ለሰዎች ያደረገው ለክርስቲያኖች ወይም ሰዎች ሰዎች እንደመሆናቸው በሚጠብቅበት የጥበቃ ስራ የሰራላቸው ጥበቃን የሚያትትልን ነው የሚያስረግጥልን ነው። ለምሳሌ በገል ቅዱስ ዳዊት ምን ይላል? ጻድቃን እኔን ዋጋ እስክትከፍለኝ ጻድቃን እኔን ይጠብቃሉ ይላል ቅዱስ ዳዊት። ይሄ ቅዱሳን በገድላቸው ወይ በትሩፋታቸው ወይም በተሰጣቸው ጸጋ ለእኛ የሚተርፉትን ነገር ያስረዳናል። በሌላው ምዕራፉ መዝሙር 33 ሴት ደግሞ የተአየን መልአክ የእግዚአብሔር አውዶ ሙልለ ይፈርህወ ይላል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያደናቸውማል ይላል። ስለዚህ ድርሳን ማለት የእግዚአብሔር መልአክ በሰዎች ዙሪያ ከተሞ እንደ መንፈሳዊ ብቃታቸው እንደ መንፈሳዊ አገልግሎታቸውና ህይወታቸው ለመራዳት ወይም እግዚአብሔር እንዲጠብቅ ስላዘዘው ባለመጠበቅ በሰራው ስራ የመላእክቱን ክብርና ልዕልና የሚያረጋግጥልን የምናነብበት መጽሐፍ ነው። በሰዎች ገድል ስንል ግን ከትንሿ ከተወለዱበት ጊዜ ጀምሮ እስከሚሞቱበት ጊዜ የሚያሳልፏት መንፈሳዊ ህይወትና ያገኟት ጸጋ የሚያደርጓት ተአምር ተጽፋ የምናገኝባት ናት። ድርሳን ደግሞ አሁን ለምሳሌ ድርሳን ዘዮሐንስ አፈወርቅ ሚላለ ድርሳን ዘቄርሎስ ሚላለ ይሄ ድርሳን ዘቄርሎስ የምንለው ምስጢራት የተያዙ በምስጢራት የሚያትቱ መጻሕፍት ናቸው። አሁን ድርሳን ዘቄርሎስ ብንላሁን ቅዱስ ቄርሎስ በነገረ ሥጋዌ ላይ በነገረ ማርያም ላይ በነገረ መስቀሉ ላይ በአጠቃላይ በነገረ ደህነት ላይ በስነ ፍጥረት ላይ የጻፈው ምስጢር ሃይማኖት የያዘ ነው። ድርሳን ስንል አሁን በሰዎች ዘንድ ማለት አሁን በመላእክት ድርሳን ዘቅዱስ ቅዱስ ገብርኤል ስንልና በቅዱሳን ድርሳን ዘእገሌ ስንል ይለያያል። ድርሳን ዚዮሐንስ አፈ ወርቅ እንመልከት አሁን ተግሳጽ ዮሐንስና ድርሳን ዚዮሐንስ የሚባሉ ሁለት መጽሐፍት አሉ። ድርሳን ዚዮሐንስ አፈ ወርቅ ስንል ተርጓሚያት የቅዱስ ጳውሎስ መልእክታትን ተርጉሞ በምስጢር ያብራራበት ቅዱስ ዮሐንስ አፈወርቅ ከነበረው ዘመን እስከ ዮሐንስ እስከ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ በፃ ከጻፈበት ዘመን እስከ ዮሐንስ አፈወርቅ ብሎም እስከ ኋለኛው ዘመን ነገረ መለኮት ወይም ነገረ መለኮቱን የሚያትቱ የትርጉም መጻሕፍት ቃላቱን ተንትነው እየተነተነ የዓለምን ጥልቅ ሁኔታና መንፈሳዊውን ጥልቅ ዓለም ሁለቱ ጥልቀት እያነጻጸረ ሰዎች ከሁለቱ የሚዛናዊ እውቀት ተመዝነው ራሳቸውን በመንፈሳዊት እንዲገነቡ የሚያደርጉ መጻሕፍት ናቸው። ስለዚህ ድርሳን ስንል የመጀመሪያው በቅዱሳን መላእክት ተራዳኢነታቸውን፣ ጠብቆታቸውን የምንመለከትበት በቅዱሳን አበው ደግሞ ድርሳን ስንል ምስጢር ያተቱበት፣ የተረጎሙበት፣ ከጸጋ ወደ ጸጋ ያደጉበት፣ የአእምሯቸው መጥቀት፣ የልቦናቸው ስፋት፣ የሕይወታቸው ብስለት፣ የእውቀታቸው አርአያነት ምን ያክል በስጋም በመንፈስም የበሰሉ ሰዎች እንደነበሩ የምንረዳበት ርቀት ያላቸው መጽሐፍት ናቸው። በመንፈስ የምንመዝናቸው ናቸው። እነዚህ ሰዎች በስጋ አይን እንኳ ቢመዝኗቸው ይወድቁባታል እንጂ አይድኑበትም አይድኑበትም። በተለይ ዮሐንስን አፈወርቅ መጽሐፍት አሁን ሰው በስጋ አይን ልመዝነው ካለ ከባድ ነው። ስለዚህ ድርሳን ማለት ይሄ ነው። በቃ በመንፈሳዊ ህይወት አእምሮ በጾም በጸሎት እየበረታ ከሄድክ በኋላ የምታገኘው መንፈሳዊ እውቀትህን የምታበረታበት እንዴት እንዳበረቱ የምትከለበት የምትመለከትበት መጽሐፍ ነው። በቅዱሳን ገድል ማለት ደግሞ በአንጻሩ ህይወታቸው ቃ መታረዳቸው፣ መገደላቸው፣ ለአንበሳ መሰጠታቸው፣ ለአራዊት መወርወራቸው፣ በእባብ መነደፋቸው፣ በእሳት መቃጠላቸው፣ እንደ ሽንኩርት መከተፋቸው፣ በፈረስ ጭራ በበሬ ጭራ መጎተታቸው፣ በሞቀ ብረት ውስጥ መቀቀላቸው በተለያየ ህብረ ብዙ በሆነ መከራ የተፈተኑበትን ህይወት የምንመለከትበት ነው። ገድል ማለት ነው፣ ይህን ነው። ተአምር ስንል ደግሞ ተአምር በገድል ውስጥም ይኖራል፣ በድርሳን ውስጥም ይኖራል። ከድርሳን ግን ከተግሳጽ ወይም ድርሳነ ቅዱሳን ሰፍ ወርቅ ብምንለው አይደለም። አሁን ተአምር የምናገኘው ተአምር ለምሳሌ በድርሳነ ገብርኤል እናገኛለን። ቅዱስ ገብርኤል በጸሎቱ ተማምነው ወደ እግዚአብሔር እንዲያማልዳቸው ለለመኑት ሰዎች ያደረግላቸውን ጥበቃና ረድኤት እንመለከታለን። ተአምሪሁ ለቅዱስ ገብርኤል ብለን እናነባለን። በገድል ደግሞ ተአምሪሁ ለማር ቅዱስ ጊዮርጊስ፣ ተአምሪሁ ለማር ቅዱስ ፋሲለደስ፣ ተአምሪሁ ለአቡነ ሐብተማርያም እገለ ያን እናነባለን። እነዚህ ሰዎች ከእግዚአብሔር በተሰጣቸው ክብር መሰረት ለሰዎች ይረዳሉ። እንኳን አይደለም ይህን አንዳንዴ ሰዎች ለመቀበል የሚያስቸግራቸው ሰዎች አሉ። ይን ነገር ግን አንድ በቀላሉ ነገር አንድ በመንፈሳዊ ህይወት አንድ በዚህ ዓለም በህይወታችን መንፈሳዊ ህይወት እንደሆነ በዚህ ዓለም እንረዳዳ ሰዎች በስጋ ካለቻቸው ሰዎችን መርዳት ይችላሉ። መቼም አይችሉም የሚል ጭፍን አሳሰብ የሌለው ካልሆነ በስተቀር በስጋ ካገኛት ሀብት ለሰው መርዳት የሚችል ከሆነ በመንፈስ ካገኘው ሀብት ለሰው መርዳት እንዴት አይቻልም? እንደው ከዚህ ከሚያልፈው ገንዘባቸው ለተጠሙ ብለው መስጠት የሚችሉ ከሆነ ከማያልፈው ጸጋ ከእግዚአብሔር ያገኙ የማያልፈውን ጸጋ ያገኙ ቅዱሳን እንዴት አይሰጡም ተብሎ ይገመታል? እንዴት አይተርፍም ተብሎ ይገመታል? ስለዚህ ተአምር ማለት ቅዱሳን በገድል ውስጥ ከምናገኛቸው ውስጥ ቅዱሳን ከተሰጣቸው ከነበራቸው ተጋድሎ እግዚአብሔር የሰጣቸው ክብር ተጠቅመው ለሀጣን ወይም ለዓለም የሚሰጡት የሚያደርጉት መንፈሳዊ ተስፋን የሚጭር መንፈሳዊ አገልግሎትን ህይወትን የሚመልስ ከገቢረ ኃጢአት ወደ ገቢረ ጽድቅ ከምግባር ዓለም ወደ ምግባር መንፈሳዊ እንድንሸጋገር የሚያስችለን ጥበቃል። ለዚህ ነው ጻድቃን እኔን ይጠብቃሉ ዋጋ አይን እስክትሰጠኝ ድረስ ብሎ ቅዱስ ዳዊት። የሰው ልጅ ከእግዚአብሔር እየራቀ ሲሄድ አንድ ነገር ይጎድለዋል። እግዚአብሔርን የሚያውቅበት አእምሮ ያጣል። ቅዱስ ጳውሎስ የተናገረው ነገር አለ። በተለይ ያኔ የነበሩትን የቀደሙት ሰዎችን ሰብአ ትካትን እያስታወሰ በጻፈበት እግዚአብሔርን ባላወቁት መጠን ለማይረባ አእምሮ አሳልፎ ሰጣቸው ብሎ ጽፏልና ሰው ለማይረባ አእምሮ አልፎ ከተሰጠ ከባድ ነው። እግዚአብሔር ወደማይረባ አእምሮ ተላልፈን እንዳንሰጥ ራሳችንን እንድንጠብቅ እርሱም ረድኤቱ እንዳያጎድልብን መልካም ፈቃድ ይሆንልን ብዬ ብዬ እንደ ገድልና መጽሐፍ ቅዱስ ያለውን ግንኙነት ከመናገር በፊት የመጽሐፍ ቅዱስ ዓላማዎች እስኪ እንመልከት። መጽሐፍ ቅዱስ ለጊዜው አምስት ዓላማ እንመልከት። የመጽሐፍ ቅዱስ ዋና ዓላማው አምስት ነገሮች አሉት። የመጀመሪያው ነገር ሰው እግዚአብሔርን እንዲያውቀው ማድረግ ነው። ከእግዚአብሔር ጋር እንዲተዋወቅ ማድረግ ነው። ሰው ሰው ነው። እግዚአብሔር እግዚአብሔር ነው። ሰው የነብስና የስጋ ውሁድ ነው። እግዚአብሔር አንድ ነው፣ በባህሪው አንድ ነው፣ በሕላዌው አንድ ነው፣ በመንግስቱ አንድ ነው፣ በአገዛዙ አንድ ነው፣ በልብ አንድ ነው፣ በፈቃድ አንድ ነው፣ በሐሳብ አንድ ነው። እግዚአብሔር አንድ ሲሆን ግን በልዩ የስም ሶስትነት ሶስት ነው፣ በልዩ የአካል ሶስትነት ሶስት ነው፣ በልዩ የግብር ሶስትነት ሶስት ነው። የመጽሐፍ ቅዱስ ዓላማ ሰዎች እግዚአብሔር እነዚህ ሶስት የሚሆንባቸውን ሶስት ነገሮችና አንድ የሚሆንባቸውን ቅድም የተናገርናቸውን ምስጢሮች አውቆ እንዲኖር ማድረግ ነው፣ መጽሐፍ ቅዱስ የመጀመሪያ ዓላማው። ሁለተኛ የመጽሐፍ ቅዱስ ዓላማ ሰው ይሄን ካወቀ መንፈሳዊ እድገት እንዲኖረው ነው የሚፈልገው። መጽሐፍ ቅዱስ ዓላማው በመንፈሳዊ እድገት እንድናድግ፣ በስጋ የተወለደ አድጎ ስራ ለመስራት እንደሚፈልግ ሁሉ ከመንፈስ የተወለደ ወይም ይሄን እውቀት ያወቀ ሰው በመንፈሳዊ እውቀቱም ማደግ አለበት። ወደ የበለጠው እድገት እንዲሄድ ማለት ነው። መንፈሳዊ እድገት እንዳለ እንዲያውቅ ማድረግ ነው ሁለተኛው ዓላማ። ሶስተኛው ዓላማ ወደ ፍጹምነት ማዕረግ እንድንደርስ ነው። ሰው የመጨረሻው ዓላማ፣ ከስህተት ስለወረድን የመጀመሪያው የኑሮ አኗኗሯችንን ጥለን ወደ ምድረፋይድ ስለወረድን አሁን የግድ በዚህ ዓለም መኖር የግድ ይለናል። በዚህ ዓለም ስንኖር ግን የቀደመ ተፈጥሯችንን ማሰብ፣ ወደ ተቀደመ ተፈጥሯችን ለመመለስ ደግሞ በመንፈሳዊ ሕይወት ማደግ፣ በመንፈሳዊ ሕይወት ካደግን በኋላ ደግሞ ወደ ፍጹምነት መድረስ ይጠበቅብናል። የመጽሐፍ ቅዱስ አንዱና አንዱ ዋና ዓላማው በመንፈሳዊ ሕይወት እንድናድግ ወደ ፍጹምነት እንድንደርስ ነው፣ ፍጹማን እንድንሆን ነው። ቅዱስ ጳውሎስ ገልጾታል፣ ራሱ ፍጹማን ያደርጋቸዋል ብሏል። ስለዚህ ሂደቱ ወደ ፍጹምነት ደረጃ ለመሄድ ነው። አራተኛ በሃይማኖት ስንኖር ፍጹም ለመሆን በምናደርገው ትግል ውስጥ መከራ አለ። ያለ መከራ ፍጹም መሆን አይቻልም። እንኳን አይደለም በመንፈሳዊ ህይወት ህይወት ላለው ዓለም በስጋ ላለው ዓለም እንኳ ያለ ትምህርት ያለ መከራ በቀላሉ ዲግሪ ወይም ሰርቲፊኬት የማይኖረው ሰው የሚያገኝ ሰው የለም። ሳይማር ሰርቲፊኬት የሚሰጠው የለም። ይሄ ምናልባት የሚሰጠው ካለ ሳይማር የገደልከው እንጂ የተማረ አይደለም። በአጠቃላይ በዚህ ዓለም ያለው ሀብት ለማግኘት መስራት ያስፈልጋል። ለዚህ ዓለም ሀብት ገንዘብ፣ እውቀት፣ ድካም የብዙ ዓመታት ድካም የሚጠይቅ ከሆነ ለመንፈሳዊ ህይወት ደግሞ ብዙ ድካም ይጠበቅብናል ማለት ነው። ቅዱስ ጳውሎስ በግብረ ሐዋርያት እንደተናገረው ወደ እግዚአብሔር መንግስት በብዙ መከራና ድካም ልንገባ ይገባናል እንዳለው፣ ስለዚህ ወደ እግዚአብሔር መንግስት ለመግባት ድካም፣ መከራ አለን ማለት ነው። መጽሐፍ ቅዱስ ከዚህ መከራ ጋር እንድንተዋወቅ ነው የሚያደርገን። የመጨረሻው ዓላማ ህይወታችን በተስፋ መርተን ጽድቁን መውረስ የመጽሐፍ ቅዱስ ዓላማ የመጽሐፍ ቅዱስ ዓላማ ይሄ ከሆነ፣ ይሄ የመጽሐፍ ቅዱስ ዓላማ እንዴት ነው የሚፈጸመው ነው አሁን እንዴት ነው የሚፈጸመው ካልን፣ ህይወትን በመንፈሳዊነት በመምራት ነው። ህይወትን በመንፈሳዊነት መምራት ደግሞ በመከራ ውስጥ ማለፍ ነው። በጾም በጸሎት በስግደት በሰይፍ በነገስታት ፊት መቆም ይጠይቃል። ይሄን ደግሞ ቅዱስ ጳውሎስ ገልጾታል። ብዙ በመራብ ኖርኩ፣ አንድ ጊዜ ብቻ ሳይሆን ሶስት ጊዜ በበትር ተመታው ከአንበሳ ጋር ተጣልኩ፣ በባህር ቆየሁ፣ ተራብኩ። በወገኔ በኩል ፍርሃት፣ በጠላቶች በኩል ፍርሃት፣ በከተማ በኩል ፍርሃት፣ በሁሉም በኩል ፍርሃት ነበረብኝ። ቅዱስ ጳውሎስ ምንድን ነው ይህን እየገለጸ ያለው? ህይወት ነው እየገለጸ ያለው። የቅዱሳኑ ህይወት ሁሉ በአንድ መጽሐፍ ጠቅልሎ መጽሐፍ አይቻልም። ስለዚህ ሰው እነዚህ አምስቱ የመጽሐፍ ቅዱስ ዓላማዎች ለመፈጸም ሲያሳልፍ ይፈተናል። በዓላዊያን ነገስታት ፊት ይቆማል። በሰይፍ ይፈተናል። ቅዱስ ጳውሎስ እንደሆነው እኮ ነው። የቅዱስ ጳውሎስ የመጨረሻ ሕይወት ምንድን ነው እንዴ? ሰይፍ አይደል? የቅዱስ ጴጥሮስ የመጨረሻ ህይወት የቁልቁል መሰቀን ነው። በአጠቃላይ የነቢያት ህይወት የእነ ቅዱስ ኤርሚያስ ብንመለከት እስራኤል የመጨረሻ ህይወታቸው እንዴት አድርገው እንደገደሉት እስራኤል አስታውሳለን። የመጨረሻ ህይወት ሞት ነው። በድንጊያ ተቀጥቅጦ ነው ይመጣው የኢሳይያስን ሞት ብንመለከት በመጋዝ ሰንጥቀው ነው የገደሉት፣ ከርክረው ነው የገደሉት። ገድል ማለት እኮ ሌላ ነገር አይደለም። ይሄ እኮ ነው። ይሄ ደግሞ በመጽሐፍ ቅዱስ ውስጥ አለ። መጽሐፍ ቅዱሳዊ ዳራ እንዳለው ጌታችን መድኃኒታችን ኢየሱስ ከተናገረው ምስጢር ማየት ይቻላል። የምናገኘው ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 4 ላይ ያለው እንዲህ ይላል፣ እንዳትሰናከሉ ይህን ነግሬአችኋለሁ። ከምኩራባቸው ያወጧችኋል። ከዚህ በላይ ደግሞ የሚገድላችሁ ሁሉ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። የሚገድላችሁ ሁሉ ባለፈው ዓመት ታስታውሳላችሁ፣ ኢትዮጵያ ውስጥ የኢትዮጵያውያን ክርስቲያኖች ሊቢያ በረሃ ውስጥ የቀሩት ልጆች ገድል እሱ እኮ ነው። አሁን የእነዚያ የሊቢያ ክርስቲያኖች መገደል መጽሐፍ ቅዱስ ውስጥ የለም ይባላል። ስለዚህ ገድል በመጽሐፍ ቅዱስ እግዚአብሔር ምን አለ? ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንን የሚያደርጉባችሁ ሁሉ አብንና እኔን ስላላወቁ ነው። ችግሩ እዚህ ላይ ነው። አብንና ወልድ ኢየሱስ ክርስቶስን ያላወቁ ሰዎች ገድል በመጽሐፍ ቅዱስ ውስጥ የለም ሊል ይችላል። አይደንቀንም። አሁንም ቢሆን አብን እንደ ባሕርይ አባትነቱ እንደ ባሕርይ አስራጽነቱ ወልድ ኢየሱስ ክርስቶስን እንደ ባሕሪ ልጅነቱ እንደ ባሕሪ ቃልነቱ የማያውቁ ሰዎች ወልድ ኢየሱስ ክርስቶስን በማመናቸው በእሳት፣ በሰይፍ፣ በመከራ፣ በስለት፣ በብዙ መልክ መከራ ተፈትኖ ያለፉ ቅዱሳን አባቶቻችን ሕይወታቸውን የተጻፉባቸው መጻሕፍትን አይቀበሉ አይቀበሉ። ምክንያቱም ገና አብን አላወቁት። ምን አለ ቀጽሎ ነገር ግን ጊዜው ሲደርስ እኔ ይህን እንደነገርኳችሁ ታስቡ ዘንድ ይህን ነግሬያችኋለሁ። ልብ ብሎ አሁን አሁን እዚህ ጊዜው ሲደርስ የሚለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ ፍጻሜ የሌለው ጊዜ ነው። በሊቃውንተ ቤተ ክርስቲያን ፍጻሜ የሌለው ቋንቋዎች ተብሎ የሚተረጎሙ እስከ አመ ሞተት ሜልኮል የሚል ሌሎችም ቃላቶች ይበጻዲ ይበጻ ጊዜ ጊዜ ገና አልደረሰም። ምን አይነት ጊዜ ነው የትኛው ጊዜ? አሁንም እዚህ ጊዜው ሲደርስ ይሄንን ነገር ታስቧል። ሐዋርያት ጊዜያቸው ውሱን እኮ ነው፣ ቢኖሩ የሃያ 10 ዓመት ነው። ከክርስቶስ በኋላ ለረጅም ዘመን ይኖረ ከሐዋርያት ከአስራ ሁለት ሐዋርያት አንዱ ዮሐንስ ነው እስከ ዘጠና ዓመተ ምህረት አካባቢ እስኪሰወርበት ጊዜ ድረስ ያለው ግን፣ ጊዜው ሲደርስ ያለው ማንን ነው? በእግረ ሐዋርያት ውስጥ ተተክተው በነቢያትና በሐዋርያት ትምህርት ላይ ተመስርተው የነቢያትና የሐዋርያትን ትምህርት ተቀብለው? በነቢያትና በሐዋርያት ቤተ ክርስቲያን ላይ ቆመው የነቢያትና የሐዋርያትን ትምህርት በሚማሩና በሚያስተምሩ ሰዎች ይሄ መከራ ይመጣል፣ እስከ ዓለም ፍጻሜ ድረስ። ገድል የምንለው ይሄ ነው። በቃ በአጠቃላይ አንድ ክርስቲያን ክርስቲያን በመሆኑ ኢየሱስ ክርስቶስን መስሎ በዚህ ዓለም ሲኖር የሚያገኘው መከራ ነው። ይህን ደግሞ ጊዜው አስቡ፣ ነግሬያችኋለሁ ነው ያለው። ነግሮናል። ይሄ ለሐዋርያት ብቻ አይደለም የተነገረው የሐዋርያት ትምህርት የእኛ ትምህርት ነው ብለን የተቀበልን የሐዋርያት ሃይማኖት የኛ ሃይማኖት ነው ብለን ለተቀበልም፣ ለኛ እንደውም በዘመናችን እኔ አንድ ትልቅ እድል አጋጥሞናል የምለው የወንድሞቻችን መስዋዕት መሆን ገድላትን የሚቃወሙ ሰዎች በአካል እንዲያዩ አድርጓቸዋል። ምክንያቱም ስለ ራቀባቸው ሊሆን ይችላል የሚል እምነት አለኝ። የዘመነ ሰማያታት ዘመን እውነት ነው ርቋል። 1700 ዓመት አሳልፈናል። በኢትዮጵያ የነበረው ክርስቲያኖች አብያተ ክርስቲያናት ይቃጠሉበት የነበረው ዘመን እውነት ነው ርቋል። አምስት መቶ ዓመታት አሳልፏል። ስለ ራቀባቸው ተረትና አፈታሪክ መስሏቸው ሊሆን ይችላል። ስለ ከበዳቸው አእምሯቸው ለመቀበል ስላልቻለ የለም ሊሉ ይችላሉ። ምክንያቱም ሞኝ ምን ብሎ ይረታል ነው የሚባል እምቢ ብሎ ይረታል ይላል አገሬው ሰው ሲመስል፣ ስለ ራቀባቸው እግዚአብሔር የራቀባቸውን አቅርቦ ሊያሳይ ፈልጎ፣ የራቀብንን አቅርቦ ሊያሳይ ፈልጎ እስኪ እይዩት ብሎ ደግሞ ሊያሳየን አመጣው። በዘመናችን የተቃጠሉ የታረዱ ሰዎች አየን። ገድል ማለት ኮሱ እኮ ነው። ታዲያ ይሄ መጽሐፍ ቅዱስ የለም? መጽሐፍ ቅዱሱም እንደ የሚለው እናንተም ሲገድሉ ለእግዚአብሔር መስዋዕት ያቀረቡ ይመስላችኋል ይላል። እኔ ገድል የተጻፈው ብቻ ሳይሆን ነገም ይጻፋል። ነገም ይህን ሰማዕትነት የሚፈጽሙ ሰዎች ካሉ የእነዚህ ሰማዕታት ገድል ወበዛትቲ ዕለት አይረፋ አብ ቅዱስ እገሌ ብለን የምንጽፍበት የማንጽፍበት አንዳችም ምክንያት አይኖርም። ስላለ ጌታ ቃል ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን እንደነገርኳቸው አስቡ ነው ያለ። አስቡ እስከ ፍጻሜ ድረስ ሰው እስካለ ድረስ ህልፈተ ዓለም መጥቶ እለተ ምሪያ መጥታ ጌታችን መድኃኒታችን ኢየሱስ ክርስቶስ በክበበ ትስብእት በግርማ መለኮት ታይቶ በሰዎች ላይ ፍርድ እስኪያሳልፍባት ጊዜ ድረስ ወደ ሰማይታቱ ቁጥር መግባት ያለባቸው ሰዎች እስኪያልቁ ድረስ ይቀጥላል። አስቡ ነው የተባል ነው በቃ እንደ ተፈጸመ ተረዱ አይደለም የተባል ነው። እንደ ተፈጸመ ተረዱ ከሆነ እንድለስ አልቋል፣ አልቆ ነበር። አሁን ግን አስቡ ነው። ሀሳብ አያልቅም። እኔ እናንተ ብንሞት ልጃችን ማሰብ ይጀምራል። ስለዚህ እኔ እናንተ ብንሞትም እንኳ ማሰብ አላቆምንም ማለት ነው። የአብራ ከፋይ የሆነው ልጅ ማሰብ ያስባ እያሰበ ነው ማለት ነው። ስለዚህ መጀመሪያው ይሄ ነው።